ሰላም ሰላም ቤተሰብ እንዴ ናችሁ? ደህና ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ እመቤት የቅድስት ድንግል ማርያም ናት የወሯ ማለት ነው። ደስ የሚል ቀን ነው። በዛ ላይ ቅዳሜ ቀን ነው። ቀኑ ብሩህ ነው ዛሬ እና ብሩኬም እንግዲህ አንድ መልእክት ፖስት አድርጓል እውነት ለመናገር ሀይሚም ብሩኬም በእምነታቸው በጣም ጎብዞች ናቸው፣ ማለት ከማየው አንጻር ብዙ ጊዜ እንደዚህ በተለይ የድንግል ማርያምን እና የቅዱስ ገብርኤልን ቀን አልፎም በጣም ብዙ ጊዜ ማለት ነው ፖስት ያደርጋሉ። በተለይ ብሩኬ ድንግል ማርያምን ጠበቅ አድርጎ የያዘ ይመስለኛል ማለት ያው በእምነቱ በጣም ጠንካራና ጎበዝ ነው። ምክንያቱም ከአሁን በፊት የሚያደርጋቸው ነገሮች ለቤተ ክርስቲያን ብዙ ነገሮችን የእርዳታ ጥሬን በማህበር በግሩፕ ነው ከነዊና ጋር ይሰራልና በጣም የማደንቀው በሃይማኖቱ፣ ብሩኬ በጣም ማለት ነው ጎበዝ ልጅ ነው እና መቤት ከዚህ በላይ ታጠንክረህ ወደ ቤቷ ታቀርበት ከዚህ በላይ የእውነት ድንግል ማርያምን የያዘ ማንም መቼም ቢሆን ወድቆ አይወድቅም። ምንም ያክል እንኳን ፈተና ቢበዛ ውድቆ ግን አይወድቅ፣ ምክንያቱም መብርሃን ጥላት ትጥልም ከተወረወረ ሳታደናለች። መብርሃን እና አሁንም ካላችሁበት ችግር ውስጥ ታውጣችሁ። ያላችሁበት ሁኔታ እጅግ በጣም አሳሳቢ ነው እና እሷ መብራን ትግባበት። በለተቀኗ ጥሩ ነገርን ታሰማል። ድንግል ማርያምዬ ከሁለታችሁም ጎን ትሆን። እሷ ሀይሚዬን ፖስት አድርጋለች በቲክቶክ አካውንቷ ላይ ብሩኬ ደግሞ በኢንስታግራምም በቲክቶክ አይቼዋለሁ እና ከባድ ነው። እኔ እንጃም እንደምላችሁ አላቅም። ሁሉም ነገር የሆነ በቃ ተስፋ እንድትወርቁ እንድትቆርጡ የሚያደርጋችሁ ነገር ነው። ከቀንቀን፣ እየባሰ እየባሰ የሚመጣው ለምንድን ነው? እኔ እንጃ አላቅም። ማለት አሁን ላይ ከወር በላይ ሆነን ዛሬ ነገ ይታረቃሉ ስንል በተስፋ እኛም እየጨለልን እነሱም እያጨለሉን እንግዲህ ወር አልፎናል። ከዚህ በኋላ እንግዲህ ምን ይፈጠራል፣ ምንድነው የሚሆነው የሚለውን ነገር ፈጣሪ የወቀው የእውነት አሁንስ በቃ የሆነ ምንም ደስ የሚል ነገር የለም። የሚያስጠላ ነገር ነው ያለው ማለት። እስከ ዛሬ ሀይሚና ብሩኬ ቀኗ ስትደርስ በጉጉት ነበር የምንጠበቃቸው። በቃ የሆነ ገቡ አልገቡ ሲቀሩ እንኳን በጣም ይደብረን ነበረ፣ በጣም ማለት ነው። አሁን ግን በቃ የሆነ ዛሬ ጭንቀት ሆነ በቃ ምን ይመጣ ይሆን፣ ዛሬ ደግሞ ምን ይዘው ይመጡ፣ ከማን ጋር ይመጡ ይሆን የሚለው ጭንቀት የምናስበው እንጂ ሀይሚና ብሩኬ እንደ በፊቱ በቃ በጉጉትና በስስት የምንጠብቅበት ጊዜ አይደለም አሁን፣ ምክንያቱም ጭንቀት ነው፣ በቃ ጭንቀት ነው። ዛሬ ደግሞ እንዴት ይሆኑ ይሆን? ዛሬ ከማን ጋር ይመጡ? ዛሬ ምን ይዘ ይመጡ? ያለ በጣም ነው የሚከብደው የምር እና ፈጣሪ ወደ ነበራችሁበት ሲመልሳችሁን መብርሃን በቃ ተበለን የእውነት ሚዲያው ማስጠላ ሲጀመር ሀይሚና ብሩኬ ፍቅር በፍቅር ሆናችሁ ብትመጡልን የእናንተ ቪዲዮ ማለት ነው። ምንም እንደሆነ ዝም ብላችሁ መታችሁ ራሱ ዝም ብላችሁ በቃ ወሬ አውርታችሁ ራሱ ብትሄዱ የእናንተ ቪዲዮ የሚታይ ቪዲዮ ነው። ምክንያቱም በጣም በአጭር ጊዜ በጣም በቅርብ ጊዜ ነው ሰው ዓይን ውስጥ የገባችሁ። በጣም ፌመሶች ናችሁ። በጣም ታዋቂ ናችሁ። በጣም ብዙ ሰው ይወዳችኋል። ያ በፍቅራችሁ ማለት ነው። በጭቀጭቃችሁ ይሄ በዚህ በፀፋችሁ ምናምን ሳይሆን በፍቅራችሁ በአንድነታችሁ፣ በመልካምነታችሁ ሰው በመርዳታችሁ አብረን እንደግ በማለታችሁ ቡታ ሄድ ጅራ ሄደው እራሱ አሁን ዞረው ዞረው ለነሱ መቀኛ ሊሆኑ ቡታ ጅራ ሄደው ለወጣቶች ለጀማሪ ቱበሮች እያበረታቱ ቪዲዮ እየሰሩ እንዲሁም ለጀማሪዎች አዳዲስ ቻናል እየከፈቱ ወጣቱ ይህ ስራ እኛ ያደረስንበት ይህ ድረስ የዩትዩብ ስራ በነገራችን ላይ ቀላል እንዳይመስላችሁ በጣም ከባድ ነው። እንደዚህ እንደምናወራው እንኳን አይደለም። እነሱ ቪዲዮ ሰርተው ለሚለቁት ይቅርና እኛ እዚህ ጋር አውርተን ሪከርድ አድርገን ወደ ዩቲዩብ ስናወርደው በጣም ብዙ ፕሮሰስ ነው ያለው። በጣም ብዙ ነገር ነው ያለው እና ዩቲዩብ ስራ እንደምታዩት ቀላል አይደለም። በጣም ነው የሚከብደው እና ለአዳዲስ ደግሞ አይዟችሁ በርቱ እያሉ አዳዲስ ቻናል እየከፈቱ እያበረታቱ የራሳቸውን ቤት እየተው ሰው ቤት እየሄዱ ቻናል እየከፈቱ እና በዚህ በዚህ ነው ሰው ሀይሚና ብሩኬን እንዲወዳቸው በአጭር ጊዜ ውስጥ እንግዲህ ያው ሀይሚና ብሩኬ አንድ ላይ መስራት ከጀመሩ ዓመታቸው ነው እና በዚህ በአንድ ዓመት ውስጥ ነው እንግዲህ የሁሉ ዓለም ያወቃ ዓለም ሁሉ ነው የሚያውቃቸው። ማዳም ሳትቀር ታውቃቸዋለች፣ በቅመሞቿ ማለት ነው። ምክንያቱም ስራ እየሰሩ ተከፍተ ቁጭ የሚያደርጉት የሀይሚና ብሩኬን ድምጽ ነው፣ የሀይሚና ብሩኬን ቪዲዮ ነው። በዛ ላይ ሲጣሉ ደግሞ ሀይሚ ብሩኬ በተጣሉ ቁጥር እነሱ ከማዳም ጋር ጭቅጭቅ ይጀመራል። በቃ ቀመሟም አመል ያንሳታል። ቀመሟም ደግሞ በማን ምክንያት ነው? ለምንድን ነው ማናቸው? ሀይ ሚና ብሩኬ ብለው ራሱ የሚጨቃጨቋሉ። ከአሁን በፊት ከአንድ ሁለቴ፣ ሶስቴ እንግዲህ ቮይስ ሰምተናል። የወጣ ቪዲዮ አይተናል። እንግዲህ አስቡት፣ አለም አውቋቸዋል ማለት ይቻላል እነዚህ ልጆች እና እንደዚህን ጭቅጭቃችሁን፣ ጸዋችሁን፣ ነተርካችሁን፣ እልሃችሁን ትታችሁ አንድ ላይ መታችሁ እንደው ደስ ቢለኝኛ ምክንያቱም ቪዲዮአችሁ በላይ በየትኛውም ነገር ብትመጡ ይታያል እና እንደው እኔ እንጃ ቢበቃችሁ። እውነት ሃይማኖታችሁን የምትወዱ ከሆነ መብርሃንን የምትወዷት ከሆነ ሃይሚን ብሩኬ፣ እንደው ቢበቃችሁ፣ ብትታረቁ፣ አንድ ብትሆኑልን። ምክንያቱም ስለናንተ የሚታመም ሰው አለ፣ ስለናንተ በጣም የተጨነቀ ሰው አለ። በዛ ላይ በእናንተ ምክንያት እየተጣላ የሚሰዳደብ የሚተማማ ሰው አለ። ብዙ ብዙ ጦርነት የተገጠመበት ጊዜ ነው አሁን ላይ። እና እንደው ቢበቃችሁ እውነት መብርሃንዬ እንደው በቃ ብታያቸው በቃ ለሁለቱም ማስተዋል እንስጫቸው፣ ልቦና እንስጫቸው በቃ በቃችሁ፣ ቢያቸው አንች ለአንች እኮ የሚሳነሽ ምንም ነገር የለም። እውነት እና ማርያም ሕይወቴ ነሽ፣ ምክንያቴ ለመዳኔ ብዙ ሚስጥር አንችን ማመስገኔ ይላል እንግዲህ ብሩኬ። አው እመብርሃን ለሁላችንም ህይወት ናት። ድንግል ማርያም መጠጊያችን ናት፣ መጽናኛችን ናት። ሲከፋን የምናለቅስባት የምንጽናናባት፣ ወላጅ ለሌለው እናት ናት፣ ወላጅ ላለው ደግሞ መከታ ናት፣ አማላጅ ናት። እና አሁንም እኔ እንጃ ብቻ በእናንተ መካከል እመብርሃን ትግባ እኔማ በስማ በስለት ራሱ ማለቄ ነው እንደው አይወራም ግን ይቅርታ አይባልም እንጂ ብቻ ግን ይድረስልኝ ሌላ ምንም አልልም አንዳንዴ ከባድ ናቸው ነገሮች በቃ ያልጠበቃችሁት ያላሰባችሁት ነገር ነው የሚገጥማችሁ ሀይሚና ብሩኬ አንድ ቀንም እዚህ ቦታ ይደርሳሉ ይደራረሳሉ ብዬ አንድ ቀን አስቤ አላቅም አንድ ቀን ማለት ነው ጭራሽ ተለያይተናል ብሎ እሷም የራሷን ሰው ይዛ እስከመምጣት፣ እሱም የራሱን ሰው ይዞ እስከመምጣት። በነገራችን ላይ ዝም ብለው ነው ማለት ያው ይህ የህፃ ልጅ ጨዋታ የብሽሽቅ ነገር ስለሆነ ነው እንጂ የራሷ ሰው፣ የራሱ ሰው የሚባልበት ደረጃም አይደርስም። ግን እነሱ ያው እንደዛ ብለው ነው የመጡት። እና ልብ ትስጣችሁ እውነት ሌላ ምንም ማለት እሷ ማስተዋሉን ታደላችሁ።